ደ ን የዚህ ጎረቤት ታሪክ ያከኔ ጋር የሚኖር በአንድ አካባቢና ሰፈር አባቱ እያለቀሰ መጣና ስሞታ ያሰማል። ታሪኩን ሊነግረኝ ሀዘንና ስቃይ ተሞልቶ ታሪኩ የጓደኛ ባህሪ ጓደኛ ላይ እንዴት እንደሚሰርጽ ያሳያል። የአባት ለቅሶ ቀነሰና የልጁን ታሪክ መናገር ያዝነ የ19 ዓመት ልጅ ነው ይላል። ስለ ልጁ ሲናገር ሳልሕ ነበር የተረጋጋ ኸይረን የሚወድ፣ ሰላቱን የሚጠብቅ መሄድ የሚመጣው የከጥሮዎች ጋር ነበር። ከዛም በቅጽበት ሁኔታው ተቀየረ ጓደኞቹን ተወ። ነገረ ስራው ሁሉ መቀየር ጀመረ ጸባዩን ተለወጠ እያደር ብዙ የሚያመሽ ለሊት የሚያነጋ ሰላት እየተሰገደ መተኛት ጀመረ ከትምህርት ቤት መቅረት በተደጋጋሚ መዋሸት ጀመረ የውሸትን ጥበብም ተማረ ወንድሞቹም ማታለል ያዘ እናቱንም ገንዘብ ለማግኘት ሲል በየትኛውም መንገድና አጋጣሚ የሲጋራ ሽታ መሽተት ጀመር ከሱ ወደ ቤት በገባ ቁጥር ያኔ እንዳልነበረ ሽቶና ሚስክ እንዳልሸተተ፣ ልጄ ተቀየረ በፍጥነት ተመለከትኩ። እሱ እያደር አደንዛዥ እጽ መውሰድ ጀምሯል የሚያሰክርም ይጠጣል። ይህ ሁሉ የተፈጸመው በአጭር ጊዜ ውስጥ ነበር። ይህ እንግዲህ የሸረኞችን ተጽዕኖ ያመላክታል። ልክ እንደ ሰደድ እሳት በአጭር ጊዜ ውስጥ ጥሎን እንደሚያቃጥል። አባቱ ታሪኩን እየነገረኝ እንባው በጉንጮቹ ላይ ይፈሳል። በመጨረሻም አለ፣ መድኃኒቱን ፈለግኩለት ከዚህ የሚያድን ነው። ወደ አመል ሆስፒታል አስገባሁት፣ መድኃኒት እምቢ አለ። ለህክምና ወደ ውጭም ተጓዝን ሚድንበትን ፍለጋ፣ ትንሽ አገገመ። ከዛም ከውጭ ስንመለስ ጓደኞቹ ዙሪያ ተመለሰ፣ ከመጀመሪያው የባሰው ሆኖ ተገኘ። ሌላ መፍትሄ አላገኘውም፣ ቤት ውስጥ ካላሰርኩት በቀር። ወይ በመድኃኒቱ ይድናል፣ አለያም በሱሱ ይሞታል። አሰርኩት በቤታችን አንድ ክፍል ውስጥ፣ በአላህ ይሁንብኝ። አባትየው ይህንን ታሪክ ሲነግረኝ ግንባር ለግንባር ነን ይላል አሰርኩት፣ በቤት ውስጥ አንድ ክፍል ይበላል፣ ሊጠጣል፣ እዛ ሁኔታውን ይከውናል። እኔም ነበርኩ ምግብና መጠጥ ማስገባለት። ለመላው ቤተሰብ አስጠንቅቅ ያለሁ፣ በሩን እንዳትከፍቱለት በየትኛው ምክንያት፣ በየትኛው ሁኔታ፣ ምን ቢያማር፣ ምን ቢያለቅስ፣ በፍጹም በሩ እንዳይከፈት ነበርኩ። ጩኸትና ለቅሶን የምሰማ ልቤ ክፉኛ እየተጎዳ ነገር ግን እኔ መድህኑን እፈልጋለሁ ከገባበት ሱስ ከነዚህ ሸረኞች ጋር ተገናኝቶ ከለተት ባንዱ ቀን ከስራ ወጣው ከአስር በኋላ የክፍሉ በር ክፍት ሆኖ አገኘሁት። እሱ አልነበረም አልኩኝ። እገሌ የታል ማነው በር ነው የከፈተለት አሉኝ አያቱ መጣች ለዚያራ ድምጿን በሰማ ጊዜ መጮኽ ማልቀስ መጣራት ጀመረ አያቴ ይኸው አስቸገሩኝ አያቴ ይሄው በደሉኝ አያቴ እኔ ተጸጽቻለሁ ርቄአለሁ ከዚህ በኋላ አይለመደኝም አልተወም አሳዛኝ ቃላቶቹን ለሀያቱ መደጋገም። ምስኪኑ ሃያቱ በሩን ከፈተችለት። ታዲያ ያኔ ሸረኛ ጓደኞቹ በቤቱ ዙሪያ ያሽከረከሩ ነበረ በመኪናቸው ምልክትም ትላክ ሲያደርጉለት ነበር። ይህም በሰማ ጊዜ ወደ ነሱ ወጣ። አባት ይላል እንበ አሁንም ይፈሳል ወጣው ፍለጋ በሁሉም ቦታ ኮቴውን እንኳ ማግኘት አልቻልኩም። በወጣበት አልተመለሰም። ሶስት ቀናትን ጉድጓድም አልቀረኝም እሱን ፍለጋ ሄድኩበት። እሱንም ሆነ ጓደኞቹን ላገኝ አልቻልኩም። ጉዳይና ጉዳዩን ለአላህ ትቼ የሆነ ስሜት መጥቶ ውስጤ ይለኛል

ልብ ብድንጋጤ ይመታል። ጉዳዩ ምን እንደሆነ አላውቅም። ምን ጉዳይ፣ ምን ታሪክ አሉኝ። ቆይ ጠብቅ። ደረስን፣ ወደ አንድ ሱፐር ማርኬት ቅርብ ወደ ሆነው ከቤታችን። ያኔ ሱቁ ተዘግቷል፣ እጅግ በጣም ስለመሸ። በሩን ከፈቱት፣ ወደ ሱፐር ማርኬቱ ገባን። ከዛም ወሰዱኝ ወደ መታጠቢያ ክፍል። ከዛም ከፈቱት አንዱን በራፍ፣ አሉኝ ተዋወቅ ከዚህ አስክሬን ጋር እሱ ልጄ ነው። እሱ የ19 ዓመት ልጄ ነው። እሱን ያሳደግኩት ለመልካምነቱ፣ የሮጥኩለት አንድ ቀን አለን ነበር ወንድ እንዲሆንልኝ፣ አብሮኝ የሚሄድ የሚያግዘኝ፣ በዲኒና በዱንያ ጉዳይ። እዚህ ሞቶ አገኘሁት፣ መታጠቢያ ክፍል ውስጥ። የቀረው አደንዛዥ እጽ ከጎኑ አለ። የታሉ ጓደኞቹ? የታሉ እነዛ ሸረኞች? ለምንድን የተውት? ለምን እስከ እሱ ራቁ? በአላህ ይሁንብኝ ይለኛል፣ እንባው ጉንጮቹ ላይ አድርጎ ወላሂ፣ እሱ በእርግጥ ሳሌሕ ነበር፣ ሳሌሕ ነበር። በአላህ ይሁንብኝ እነዚህ ሰዎች ይጸጸታሉ፣ አንዳችሁ አንዳቸውን ይረግማል አላህ ሲል እነዚህን ሰዎች ሲጠቅስ

አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የአህሉሱና ዩቲዩብ ተከታታዮች፣ የውድ መሻይኮች እና የኡስታዞች ዳእዋዎች እንዲደርሶ ይፈልጋሉ ሰብስክራይብ የምትለዋን በመጫን የተለያዩ ቪዲዮዎች ደርሶታል። መጀመሪያ እንዲደርሶ ከፈለጉ ይችን የደውል ምልክት በመጫን ልክ ቪዲዮውን